እንደምን አረፈዳችሁ። አሜን። ለዚች ቀን ለዚች ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይግባው። ከዘማሪ ዲያቆን ምስራት ጋር በመሆን አንድ ግጥም እናቀርብላችኋለን። ድብልቅልቁ ለወጣበት የሕይወት ጣዕም የለም ቀለም ማንነቱን የበረዘ ተስፋ አለ ወይ? መዳን የለም። ዘጠና ዘጠኙን ትቶ ለጠፋ በግ ዕድሜውን ለበላ ጨዋታውን ለፎረሸ ትሰጣለህ እድል ሌላ ጨቅይቶ ለቦካ ከትቢያዎች መሃል ለሌለው መድረሻ የጠፋህን ድሪም ትፈልገዋለህ በርብራህ ቆሻሻ የኃጢአቱ ክምር ሰብሮ ላስነከሰው ትቀበላለህ ወይ? አቤቱ ወዳንተ መጣሁ ሳይ ገባ ታውቀኛለ ችግርና መከራዬን ከላዬ ላይ ላላቅቀው እንደረሳው ላንድ ሌሊት በጠርሙስ ነው መደበቀው። ከበጎችህ መሃል አትፈልገኝ ይቅር በጭራሽ የለሁም መቼ እንኳን እንዳስቀደስኩ አላስታውሰውም። ታውቀኝ የለ ግብሬ ትቢት ያደለበ የማላዝን ለተራበ ሰበብ መሆን ለሰው እንባ ጽድቄ ሁሉ ሆድ ማይገባ በየጥጉ ስልከሰከስ ታውቀኝለ ጥግ ድረስ በፍቃዴ ወደ ተንኮል ወደ ክፋት ለምሳበው ታውቀኝለ በሰይጣን ነው ማሳበበው እንዲኮነኝ ውሸት ውሸት ነፍሴን ሁሉ ጠምዝዞ ሲገዛት እግዚአብሔርን ብዬ የዋሸሁት ብዛት። የሆን ከውን ሁሉ እንደ ተራስ አልፈው ሳይሆን ሲቀር ግዴ ለኔ ግን መሞትህ አይቆጭህም እንዴ? ነውረኛ ዘማዊ ተብሎ ታትሟል። ስሜ ባለም ሲጻፍ አድሬ ደርቃለሁ ስር እንደሌለው ዛፍ እዛዝህን ንቄ ኖርኩኝ እንዳመሌ ምን ብሰዋልህ ነው የሚነጻው በደሌ ነብሴን ትቼ የትም ሜዳ ለስጋዬ እያዳለሁ ክብሬን ሁሉ ዓለም በለው ያነጻኸው ማንነቴን አሳርሮ ኃጢአት ቆላው ማረኝ ማረኝ አርጅቻለሁኔ ቻለውኒ በኃጢአት ጐስቁዬ ሁል ጊዜ ሁልጊዜ በቅጠል ፍሬ ሳላፈራ አውቄም ሳልበስል ስራ አምድ ኩራቴ ጽድቅ ያለኝ መስል ጥፋቴን እንዳለ ስስበው ስስበው መለኪያውን አልፎ ውስጤን አሳሰበው የኔንማ ክፋት ብጽፍ አልችለው አያልቅም አውርቼም። ለእኔ መሰቀልህ ይቆጫሃል መቼም አታጭፈራ ቤት ጠዋት አውደህ ምሕረት ቆሜ መገኘቴ ሸውጄህ መስሎኛል። ለእኔማ በቤቴ ፍቶቴ ብዛቱ ከሰው ተደብቄ ማታየኝ መስላ ያለማወቄ ነፃ ፍቃድ ለእኔ አይሆንም እንግልቴ ሁሉ ጠና ጨዋታዬን ፎርሽ አለሁ ባክል ህድገም እንደገና ህዝብ መሃል ብቆም ጣፋጭ ግጥም ጽፌ ነጠላ የሸፈነው ከፊቴናትና ኀጢአቴ ሁል ጊዜ! ተውጫለውኔ ባዘንበት ካዜ ባዘንበት እካዜ በፊት ክፋት አድረግያለውኔ ምንም ጽል ቃል ሠራ ከሄኔ ጌታ ተንኮሌንም ሁሉ ግታ ትብታቤንም ፍታ መርዜንም አርክሰው አትተወኝ ለዓለም አታጋልጠኝ ለሰው። እረ ባክህ የኔ ጌታ ተንኮሌንም ሁሉ ግታ ትብታቤንም ፍታ መርዜንም አርክሰው አትተወኝ ለዓለም አታጋልጠኝ ለሰው ዓለምማ ተስፋ ሰታ ተስፋ ንጥቅ አስለምዳኝ ጸጉር ስንጥቅ ስጋን ሞልታ ነብስን ቅጭጭ የምትጋርድ በብልጭልጭ አሜት ዝሙት ውሸት ብቻ አርጋኛለች መጫወቻ። እባክህን እባክህን የእኔ ጌታ በአንተ ብቻ ስሜ ይጻፍ ሰልችቶኛል የሰው መዳፍ ፊት ለፊቴን አንተ ምራ ከኋላይም ተከተለኝ ሰዎች ላይ አትጣለኝ፣ እባክህን እባክህን ተንኮሌንም ሁሉ ግታ፣ ትብታቤንም ፍታ፣ መርዜንም አርክሰው፣ አትተወኝ ለዓለም ወዳቄ የምጣ ከፊት ትቢያነ ምግባሬ ጎደለ፣ አትክፈለኝ ጌታ እንደ ስራዬ። ያንተ በረት ይሁን መኮረ። የምንወደው ወንድማችን ዘማሪ ገጣሚ ኬቢን እንዲሁም ዘማሪ ብስራትን እግዚአብሔር አምላክ በርቤ በጤና ይጠብቅልን። አመስግኑልን በልልታና በጭብጨባ